አያችሁት? ትናንትና የጋገርኩት ቤት ያየሹ፣ ትናንትና የጋገርኩት። አመሰግናለሁ። በጣም ያምራል። ኦኬ፣ እንዴት ናችሁ? ደህና ናችሁ? ጅንስ ነው ወይ ሲያምር፣ ምን ምኑ፣ ይሄ ያደለም ወይ ጨርቅ? ሰው ነው እንግዲህ ስለ እቴቴ፣ ስለ ዮናስ ሙሉነ እንዲሁም ስለ አስራ አንደኛው ጉማ አዋርድ ሴሌብሬቶቻችን፣ እንዲሁም የመልካም ምኞታችን እና እንዲሁም አንዳንድ የሚታችሱት እንደሞታችተን እናርፋለን። ምክንያቱም ሚዲያ ላይ ስላሉ መተሳሳቸው መናገራችን አይቀርም። እናንተ የግል አስተያየታችሁን መስጠት ትችላላችሁ። በመጀመሪያ ደረጃ ቃልዬና ማርቲ እንኳን ደስ አላችሁ፣ ኮንግራ። በመቀጠል በነገራችን ላይ የኢትዮጵያ ፊልም ኢንዱስትሪ እንደሞተ የምታውቁት ለውድድር እንኳን የቀረቡት ብዙ ፊልሞች አይደሉም። አርቲስቶቻችን ፊልም እየሰሩ አይደለም፣ ያሉት ፊልም እየሰሩ አይደለም። ምክንያቱም ደግሞ በአንድ በኩል ያሳዝናሉ፣ በጣም ነው የሚያሳዝኑት። ዩቱብ ላይ ቢጫንላቸውም ያን ያህል ገቢ የሚያገኙበት ነገር አይደለም። እንደምታዩ ቲክቶከሩም ዩቱበሩም ፊልም ሰሪ፣ ድራማ ሰሪ ሆኗል እና ላይክ አሁን የጉማ አዋርድ ተብሎ ተዘጋጅቶ ያንም ያክል በስማሙ እንደዛ በደመቀ ሁኔታ ፊልም ለፊልም እጩነት ወይንም ደግሞ ለውድድር ያቀረቧቸው ፊልሞች በጣም ጥቂቶች ናቸው ከተመለከታችኋቸው ማለት ነው በጣም ነው የሚያሳዝኑት እና በጣም ነው ያሳዘነኝ አዘጋጁ እውነት ለመናገር በመቀጠል ወደ ልብሶቻቸው ነው የምንሄደው ስለ ፊልሞቻቸው ስለ እንትናቸው የምል ካሜራ ቤቲ ካሜራ እንዴት ነው ቤቲ አለሽ ቤቲ ቤቲ ቤቲ ቶሎ ቤት ኮመንት አድርጊልኝ ቤቲ ቤቲ ዌራሪዩ የፍናኑን ሙሽምግልና እሺ፣ ቤቲ አሪፍ ነው ኦኬ፣ እሺ፣ አሪፍ ነው። እሺ ቤተሰብ፣ አንዳንድ አሳሳች ሰዎች ስለሚመጡ ነው እንደዛ የጠየኩት። እና በነገራችን ላይ የፊልም የለበሳችሁት ልብስ ለግቢው ራሱ አይመጥኑም። ለግቢ ለግቢው ራሱ አዶ አዳራሽ፣ ጋይስ በጣም እኮ ነው የሚያስደነግጡ። አይታችሁታል? አዳራሹን አዳራሹን አይታችሁታል? ማርያምን፣ እኔ አዳ ነገርኳችሁ በአዳራሹ በጣም ደንግጬ ነው ስመለከት የነበረው። ሁሉም ነገር በጣም ያስደነግጣል። አዳራሹ በጣም ነው የሚያምረው እና ለዛ አዳራሽ የአጃቢ ልብስ ለብሳቸው የመጣችሁት በሰላም ነው። እና ደግሞ አንዳንድ ቲክቶከሮች ደግሞ ቅጠልም ለብሳቸው የመጣችሁ አላቸው። ቅጠልም ባህላችን ነው፣ ካልቸራችን ነው። አዳምና ሂዋን ቅጠል ለብሰው ነበረ ምናምን። አረ እናንታረው፣ ፕሮቶኮል የሚጠበቅበት ቦታ ወቁ። ለምን አፕሉንስ ይዛቸው ይዘዋል? እና አልቀረሙ አፕሉን እንደዚህ እየጎብ አዳምን ያሳሳተችበትን አፕል እንደዚህ ይዛቸው እኔ ማለት ቅጠን ለብሼ መጥቼ አይቻልም ተባልኩ። ግን አዳራሹን አይታችሁታል ግን እና ደግሞ አዋርድ ሽልማት ቦታ ላይ ሊለበሱ የሚችሉ ልብሶችን አታውቁም እንዴ? አታዩም እንዴ? የምሬን ኮ እግዚአብሔር ምስክሬ ነው። አታዩም ቅጠን ለብሳችሁ እዚህ ጋር ተሸፍናችሁ እንደዚያርጋ የሆነን ቤተሰብ አዳራሹን አድዋ የአሁን እንት የተሰራው የፕሮግራሙን አዋርድ ይሄ ጉማ አዋርድ የተዘጋጀበት አዳራሹ አያስደነግጥም? ጋይስ ጋይስ አያስደነግጥም አዳራሹ? ማለት ለዛ አዳራሽ የሚመጥን ዋው ብላችሁ ያያችሁት ነገርኳችሁ። የአማኑኤል ካራክተሩን ልብሱ ምናምን ግሬሱ ዋው አስብሎታል። ተረድታችሁኛል? ከዛ በኋላ ደግሞ ቃልዬ ዋው ከዛ ብቻ ፒፒሎሩ ምናምን የምትባለው ዲዛይነር እሷም ትችልበታለች። እንደዚህ አይነት ቦታ ላይ የሚለበሱ ልብሶችን ታቅበታለች ወይ አማቱ በተቆሮቻችሁ ደግሞ ኮፍያ የሆነ ጥበብ የሆነ ነገር ምናምን ምናምን፣ ለየት ማለት ለየት ማለት አትችሉም። በቃ ለየት ያለ ነገር ምክንያቱም እንትን ለእናንተ እኮ ይሄ ባይዘወይ ይሄ መድረክ በጣም ለእናንተ በተለይ ለሴሌብሬቲ ለአርቲስቶች ትልቅ ይሄ እንትናችሁ ነው። እንዴት እንደምታስቡት አላውቅም፣ ብቻ ግን እዚህ ላይ ኬፕ ታደርጋላችሁ የሆነ ጓንት ትለብሱብናላችሁ አላችሁ። ከዛም እንዲህ ብላችሁ ትመጣላችሁ። አያምርባችሁ፣ ሀቅ ተሰናግራችሁ አያምርባችሁም። ለየት ያለ ነገር አላየንባችሁም። ለየት ያለንበት ያየ እና ደግሞ እንትና ነጽናት የምትባለው ጋይስ ባለፈው ከኢቢኤስ ላይ የቀረበችው ፊቷ ብጉሩ ታየባት ተብሎ ሲተቿት የነበረው ልጅ እሷም አለባበሷ ያምራል፣ ግን የሆነ ነገር የጎደለው ያለ ይመስለኛል፣ ግን ያምራል። እየተጎተተ ነገር ቢገባ ኳላ ያለው እንደዚህ ክትት ነገር ቢል። በቃ ይሄ ለየት ያለ ነገር የላቸውም። በቃ ዝም ብለው ይሄ ጥሪ ምናምን ብዙዎቹ ካያቸዋቸው እንትን ነው። እንደውም ከነዚህ ከነ ስማቸው ከነ ከ ብዙ ጊዜ የሚያስደምመኝ እና የሚያስገርመኝ እንደሆነ ታውቃላችሁ፣ ሀናን ታሪክ ብዙ ጊዜ እንደዚህ ሽልማት ላይ አትገኝም። ለምንድን ነው ታዘባችሁ? ታውቃላችሁ ሀናን ዳናይት ዳኑ፣ ግን ለምንድን ነው እንደዚህ አይነት መድረክ ላይ የማትገኙ? ቢያንስ አንቺ ብትገኝ። ቆይ ለዳናይት ይህ መልእክት ላድርስ። ጌት አንቺ ዳናይት፣ ቆይ ነይ፣ ቁጭ በይ ዳናይት ዳናይት እንፈልጋታለን። ዳኑ ግን ለምንድን ነው እንደዚህ አይነት ቦታ ላይ ማትመጩ? ሽልማት ቦታ ላይ ለምንድን ነው እንደዚህ አይነት ቦታ ላይ ቢያስ አንቺ የመድር እርግጠኛ ሁኚ ነው የምናገረው። ዳናይት እንደዚህ አይነት ቦታ ላይ ብትጋበዝ ምን አይነት ልብስ ለብዙዎቹ አርያና ለብዙዎቹ ትምህርት ትሰጣለች ብዬ አስባለሁ። ጋይስ ልክ አደለው? ዳናይት ለምንድን ነው የማትመጩ? ቢያስ እንኳን በኢንስተግራም የምትለቂያቸውን ፋሽን ስንቶቹን እንዲከተሉሽ አደረግሽ አደለ? እስኪ እንደዚህ አይነት ቦታ ላይ ነይ እስኪ ነይ እስኪ የሆነ ቀምስ ሲለብሰች ነይ እስኪ አንቺን እንኳን ኮፒ አድርገው ከተስተካከሉ እንግዲህ ጉማ አዋርድ ላይ እንደዚህ እንኳ አይለበስም ጋይስ ያው ሆሊውድ አክተሮች የሆሊውድ አክተሮችን አይታቸኋቸው ታውቃላችሁ ሲለብሱ እንዴት እንደሚጨነቁ እንዴት እንደሚሆኑ። ለየት ያለ ነገር እኮ ነው የሚሉት። የሀገር ልብስ ባህላችንን ካልቸራችንን እያስተዋወቅን ነው ብለው እንደዚህ የተለጣጠፈ ልብስ እዚህ ጋር ወይ ደግሞ ስርፍፍ ያለ ልብስ ለብሶ ሆነ እንደዛ አደለም። ለየት ያለ ነገር ነው እና ዳኒ አንዳንዴ እንደዚህ አይነት ቦታ ላይ ብትገኝልን እና ብታሳይልን ጥሩ ነው። ምክንያቱም አንቺ በፋሽን አጥጣሚ ብዬ ነው። አመሰግናለሁ።